ዛሬም ጉራጌ ማወቅ አለበት፣ ወይም የጉራጌ ተወላጅ ማወቅ አለበት። ስስፉም ለነጌ መርዝ የሚሆነውን ነገር በንግግርም ሆነ በጽሁፍ የምስፉን ነገር ትክክል አይደለም። ካን ተከታተል ተቀማ አይመችም። ሀዲያ ወንበዴ አለመሆኑን መረዳት መቻል አለባቸው። ሀዲያ ወዳጅ እንጂ አወ ያጎት ሊሆን ይችላል። እንደውም አትርስ፣ ሌላ ቢቀር ጎረቤት ነው። ወንበዴ ብላ አትሳ፣ ወንበዴ አይደለም፣ የመብት ጠያቄ ነው። መብት ነው የሚጠይቀው። በመብት ከረታው ሀዲያ ተረቶ ይሄዳል። በመብት ከረታ ደግሞ ሀዲያ የራሱን ይዞታ ይዛል። ተስማምተን ተን እንኖራለን። ስለዚህ ቃላቶች ያጠቃቀም ጻፎ የፈለጋችሁትን ጻፎ ግን መርዝ የሆነ ጽሁፎችን በስፎ መልካም ነው። ላለን የተከበሩ እንዳሾጣ ሰው በእውነት ጥሩ ሰውዬ ናቸው። አዲስ አበባ ሲያስተዳድሩ አዲስ አበባ የፖሊስ ኮሚሽነር ነበሩ። በዚግና በመጣ ጊዜ ማለት ነው። እኔ እንዳሁን ከመቼ መቼ ወደ ክልላችን መጥቶ ይቀመጣሉ የሚባል ጉጉት ነው የነበረ። ደም ይፋሰሳል እኛ በእኛ እንድንጣላለን የሚል ግምት አልነበረ። እንግዲህ ዛሬ እሳቸው ኢሪስቱ ያላደረገውን እኔ አደርጋለሁ። ሽማግሌ ሄዶ ጠይቋል። ሽማግሌ ሊከና ሽማግሌ ሄዶ ሲጠይቅ ኢርስቱ ያላደረገውን እኔ ሊያደርግ ነው አለ። ኢርስቱ ደህንነት ቢሮ ላይ እየሰራ ነው። ህዝባችን ማን እንደሚያጠቃ ይወቁ? ማን እንደሚያጠቃ ይወቁ። በተለይ የእነር ልጆች የእነር ተወላጆች በደንብ ስሙ። ሀዲያ ወጣቶች እንዲህ ይግራስተው፣ ወደዚያ እንዳታልፉ ነው ምለው፣ እንዳታልፉ ይሄ እኛ ተማምለን ማላ አድርገን ያደረግነው ድንበር ስለሆነ እንደሱ ይለፉ እንጂ እናንተ ሙቱ እንጂ እንዳታልፉ በተቸገርን ጊዜ ጦርነት በገጠምን ጊዜ አብሮ ከኛ የታገለ ከኛ እ

ሚቄ ያድያ ነው። ሚቄ ማለት ክፈል ማለት ነው፣ አጥንት ማለት ነው። በጉልበት ከሆነ በውጊያ ከሆነ በመገዳደል ከሆነ ትራምፕ አያቁመንም። ትራምፕ አሜሪካ የሁሉም የዓለም ገዢ ትራምፕ ነው። አብይን ተው። አብይ የፖለቲካ ፓርቲ ነው፣ ሲፈልግ ይረሽናል። ስድስት መቶ ሊረሽን ይችላል ያድያ ልጆችን፣ ሀምሳ ሊረሽን ይችላል ያድያ ልጆችን። ግን ያሸነፈ ይውሰድ ከተባለ ሚቄ ያድያ ነው፣ ማወቅ አለባቸው። ዶባ የሀዲያ ነው። ወራ የሀዲያ ነው ማወቅ አለባቸው። ሌላም ሆ ሌላ ወረዳ እናገኛለን። ከዛ ሁሉ እኛ ሀዲያ ውስጥ ያለው የእነር ልጆች አንድ የወረዳ ሊወጡ ይችላሉ። ቢፈለግ አብረን ተቃልፈ ነው ያለነው። ሰንሰለታችን መያያዛችን፣ ይሄ ቀላል እንዳይታይ እላለሁኝ። ዶክተር ልጎቄኩ የሀዲያ ህዝብ ነው ብላ በፌስታል ቋጥራ ቋጥራ ምግብ ትዘ ሀዲያ ምግብ ለማይ ነው እንዴ? ለማይ ነው ወይ? ሀዲያ ለማይ አይደለም። ለሀዲያ ህዝብ በፌስታል ታስሮ የሚመጣ ምግብ ሀዲያ አይፈልግም። ሀዲያ ልማትን ነው፣ እርሻ የሚያስፋፋ የተማረ ኃይልን ስራ ማሳዝ ነው፣ የሚማሩት ተማሪዎችን ማበረታታት ነው እንጂ ለሀዲያ በፌስታል ታስሮ የሚመጣ እርዳታ ሀዲያ ህዝብ አይፈልግም። ይሄ መታወቅ አለበት። የሚቀበሉ ሰዎች ካሉ እንዳይቀበሉ ምክሩ። የማይስራ ሰው ካለም እንዲሰራና በረታታ እንጂ በፌስታል ምግብ ማቃበል እኛ አንፈልግም። አንሶም ወል አንሶም ቤቤክን ከወደ ነስ ብልጽግናው ቦንሴን ጉባሞመን እያሪጉ ቦንሳ ሆና ሊረምና ያነው እያሪጉ ቦንሳ ሆና ሊረምና ወደ እንደባልና ወደን ኔሽሞውን ወደን የባዩ ወደላው አንቀጽ ሰላሳ ዘጠኝ የሚለው እስከ መገንጠል ነው የሚለው። ጉራጌ ተገንጥለው የት ነው የሚሄደው? ከኢትዮጵያ እየት ሄዳል? ሀዲያ ተገንጥለው የት ነው የሚሄደው? ስለዚህ ይህ ህገ መንግሥት መቀየር አለ ተብሏል። አይቀየርም ከተባለ እኛ ተስማምተን ከፖለቲካ ነፃ የሆነ ሰላማዊ ኑሮ መኖር እንችላለን። ስለዚህ ትግሉ ይቀጥላል። ኢህአዴግ እንደወደቀ፣ ደርግ እንደወደቀ፣ ፊውዳሊዝም እንደወደቀ ብልጽግና ይወድቃሉ።